ጤና ይስጥልን ክቡራን ተመልካቾቻችን። ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን የእሁድ ምሽት ፋና ዜናችንን እነሆ ጀምሯል። የፋና ዜናውን ዓለም ሰገድ ሳይዩርና እናንተ አደርሳለሁ። የአማራ ክልል መሶብ የአንድ ማዕከል አገልግሎት የሥራ ማስጀመሪያ ቴሌቪዥን አገልግሎቱ 14 ተቋማትን በውስጡ የያዘ ሲሆን 47 የአገልግሎት አይነቶችንም ይሰጣል። ከክልሉ ማዕከል በተጨማሪ አገልግሎቱን በባህር ዳር፣ ጎንደር እና ደሴ ከተሞች ለማስጀመርም ቅድመ ዝግጅቱ የተጠናቀቀ ሲሆን በሌሎች የክልሉ አምስት ከተሞችም ለማስፋፋት የተሰራ ነው አገልግሎቱ በመንግስት የአገልግሎት አሰጣጥ ላይ የሚስተዋሉ ቅሬታዎችን በመቅረፍም ቴክኖሎጂ መር የሆነ ቀልጣፋና ውጤታማ አገልግሎት የመስጠት ዓላማ ያለው ሲሆን ተጠያቂነትን ለማስፈንም ይረዳል። ደሳሌ ቢራራ ተጨማሪውን ይዟል። በሀገረ መንግስት ግንባታ ሂደት ውስጥ ትልቁን ድርሻ የሚወጡት የስርዓቱን ፖሊሲ በብቃት ማስፈጸምና በሂደቱ የሚያጋጥሙ ችግሮችን ተቋቁሞ መዝለቅ የሚችሉ ተቋማት ግንባታ መሆኑ ይጠቀሳል። ተቋማት የህዝብን ፍላጎትና ዘመኑ የደረሰበትን የልህቀት ደረጃ መሸከም የማይችሉ ሲሆኑ ለብልሹ አሰራር ከመጋለጣቸው ባሻገር የመልካም አስተዳደር ችግር ፈጣሪዎችም ይሆናሉ። በአማራ ክልልም በተቋማት አገልግሎት አሰጣጥ ሂደት የሚያጋጥመውን ብልሹ አሰራር ከመሰረቱ ለመቅረፍ የመንግስት አገልግሎትና አስተዳደር ሪፎርም አንድ አካል የሆነው መሶብ የአንድ ማዕከል አገልግሎት ሀገር አቀፍ ኢኒሽቲቭ ተስፋ ተጥሎበታል። መንግስት የአገልግሎት አሰጣጡን ለማሻሻል የተለያዩ የማሻሻያ እርምጃዎችን እየወሰደ ያለ ቢሆንም በተለይም ደግሞ በህብረተሰብ የሚነሳው የመንግስት አገልግሎት አሰጣጥ ዘገምተኛ መሆን፣ የተገልጋዮች ቅሬታ መባባስ፣ ግልፀኝነት፣ የፍትሐዊነት ጉዳይ የሚመጽ የሚበዛበት የተንዛዛ ምልልስና ሰፊ የሆነ ቅሬታ ያለበት ነው። የአማራ ብሔራዊ ክልላዊ መንግስት እንደ ሀገር የተጀመሩ የሪፎርም ስራዎች መሬት ነክተው ህብረተሰባችን የመልካም የመልካ ማስራት ጥያቄ የሆነው የአገልግሎት አሰጣጥ ችግር ለመፍታት እንደ ሀገር የተጀመረውን ሞሰቢያ አንድ ማዕከል አገልግሎት በክልል ደረጃ አንድ ማዕከል በባህር ዳር ደሴና በጎንደር ለመተግበር ርብርብ እየተደረገ ይገኛል። ተቋማት የመፍትሄ ማሳለጫዎችና የችግር መፍቻዎች እንጂ የህዝብ የምሬት ምንጭ አለመሆናቸውን ለማረጋገጥ መንግስት የተቋማት አገልግሎት አሰጣጥን በፍጥነት ሪፎርም ለማድረግና ህዝብን ለመካስ እየሰራ ለመሆኑ ማሳያ ነው። መንግስት ቃል በገባው መሰረት በየደረጃው የሚታዩ የአገልግሎት ጉድለቶችን የሚያርምና ለህዝብ ምሬት መፍትሄ የሚሆን ብቻ ሳይሆን የአገልግሎት ልህቀትን በማስፈን ኢኮኖሚያዊ ቅልጥፍናና ማህበራዊ ፍትህ የሚያሰፍኑ የመሶብ የአንድ ማዕከል አገልግሎት መስጫ ማዕከላት ከፌደራል ጀምሮ በክልሎችና ከተማ መስተዳድሮች በሚያስደምም ፍጥነትና ጥራት አጠናቆ ወደ ስራ እያስገባ ይገኛል። በዚህም መንግስት የህዝባችንን ጥያቄ በአግባቡ ለመመለስ ያለውን ቁርጠኝነት አስመስክሯል። አገልግሎቱ በህንፃዎች ወይም በቴክኖሎጂዎች ብቻ የታጠረ ሳይሆን ዜጎችን የማክበር መገለጫና በክብርና በቅልጥፍና የሚፈልጓቸውን አገልግሎቶች የሚያገኙበትም ነው። ይህንን ለብዙ ዘመን ሳይፈታ የተጠራቀመን የህዝብ አገልግሎት አሰጣጥ መጓደል ለመፍታት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው የመሶብ ፕሮጀክት በህንፃዎች ወይም በቴክኖሎጂ ብቻ የታጠራ አይደለም። የብልጽግና ፓርቲና የመንግስታችንን መርሆች መሰረት ያደረገ ሰው ተኮር የአገልግሎት ልህቀትን የማረጋገጥና ዜጎቻችን ከመንግስት የሚፈልጓቸውን አገልግሎቶች በአንድ ቦታ ላይ በክብርና በቅልጥፍና የሚያገኙበት ስርዓት ነው። እዚህ ዛሬ የምንመርቀው የመሶብ ማዕከል መንግስትንና ህዝብን የበለጠ የሚያቀራርብ ትልቅ ስኬት ነው። የአንድ ማዕከል አገልግሎት የሀገርን ክብር ከማስጠበቅ በላይ ንግድና ኢንቨስትመንቱንም የሚያሳልጥ ሲሆን መልካም አስተዳደርን በማስፈን ማህበራዊና ኢኮኖሚያዊ እድገት እውን ለማድረግ ይረዳል። በተንዛዛና በብልሹ አሰራር እየተሰቃየ የሚገኘው ህዝባችን በተለይም ደግሞ በአገልግሎት አሰጣጥ ላይ ተመስርቶ ሀብት መፍጠር የሚፈልገው ባለ ሀብትና በአጠቃላይ የንግድ እንቅስቃሴን በእጅጉ ያሻሽለዋል። ለንግድና ኢንቨስትመንት የተመቸ ሁኔታ ይፈጥራል። በመሆኑም ክልላችን በኢኮኖሚና በማህበራዊ ልማት ለማፋጠን በእጅጉ ያግዘናል። የተገልጋዩን እርካታ ማረጋገጥ የሚቻልበት የአገልግሎት አሰጣጥ ስርዓት ለማስፈንና ከኋላ ቀር አገልግሎት አሰጣጥ ለመውጣት በክልሉ የተለያዩ ከተሞች ማዕከሉን ለማስፋፋትም እየተሰራ ነው። ይህ የሞሰብ የአንድ ማዕከል አገልግሎት መንግስታችንና ህዝባችን በተለይም ደግሞ ተገልጋይ ደንበኛችን እንደሚፈልጉት ይሆን ዘንድ አሁንም በከፍተኛ ደረጃ በንቃት ልንመራው ልንተገብራቸው የሚገቡ ጉዳዮች አሉ። በክልላችን በሚገኙ ሌሎች አምስት ሜትሮፖሊታን ከተሞች ይህንን አገልግሎት ለማስጀመር የሚያስችል ዝግጅት እያደረግን እንገኛለን። በአዲስ አበባ የመጀመሪያው የህጻናትና ወጣቶች ኮምፕሌክስ ቲያትር ቤት ተመርቋል። በምረቃ ስነ ስርዓቱ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። በጉዳዩ ላይ ተጨማሪ መረጃ ሊያደርሰን ላይኩን አለም በቀጥታ መስመራችን ላይ ይገኛል። ላይኩን፣ እንዴት አምሽተሃል? በምረቃ ስነ ስርዓቱ ላይ የተላለፉ መልእክቶችና መረጃዎችን አጋራን። አመሰግናለሁ። አለምሰግን እንደምናመሽ ዛሬ በአዲስ አበባ ታሪካዊ የሚባል ከዘጠና ዓመታት በኋላም በዘርፉ ልዩ ታሪካዊ የሚባል ነው የሲኔማና የቲያትር ቤት የተመረቀው። ይህ የሲኔማና የትያትር ቤት በዚህ በአዲስ አበባ ያለውን ለኪነ ጥበብ ያለውን ብቻ ሳይሆን በኢትዮጵያም በአጠቃላይ ደግሞ ዓለም አቀፍም የሆኑ የዘርፉን ለማስተናገድ በሚያስችል መልኩ የተገነባ ሆኖ ተመርቋል። በዚህ ወቅት የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በንግግራቸው በኢትዮጵያ ባለፉት ዓመታት የተሰሩ የለውጥ ስራዎች በዋናነት የኪነ ጥበብ ዘርፉንም ታሳቢ ያደረጉ ናቸው። እነዚህ በብዙ ዘርፎች ይገለጻሉ። የመጀመሪያው በተቋማት ግንባታ ለዘርፉ የተቋማት ግንባታን አሁን የምንገኝበትን ወይም ዛሬ የተመረቀውን ማዕከልን ጨምሮ ሌሎች በዘርፉ ያሉ አምፊ ቲያትሮችን አዳዲስ መገንባት የነበሩትን እንደ አዲስም በነበሩበት ታሪካዊ ሁኔታቸውን ጠብቀውም ማደስም ሌላው እየተሰራው ስራ ነው። ከዛ ባለፈ ከህግ ጋር የተያያዙና ሌሎች የሰው ኃይል በልዩ ትኩረት ደግሞ ማየት የሚያስፈልጉና አጠቃላይ የሆኑ የለውጡን አንድ አጋዥ አቅም በማድረግ ሲሰራ መቆየቱን ተናግረዋል። በዚህ ንግግራቸው ውስጥ ባለፈው ዓመት ይህ ሲሰራ የሆነው ዋና አላማው ኪነ ጥበብ ለሀገር ያለው አበርክቶ ሰፊ መሆኑን በተለይም ደግሞ በብልጽግና ውስጥ የተጀመረውን ጉዞ በማሳካት ውስጥ የኪነ ጥበብ ሚና ሰፊ መሆኑን እንረዳለን። ለዚህም በልዩ ትኩረት ሰርተናል። ለዚህም ደግሞ እየተሰሩ ያሉ ብቻ ሳይሆን የተገኙ ውጤቶችም ማሳያዎች ናቸው። ስለዚህ በእንደዚህ በአዳራሽ በአይነት ቲያትር ቤቶች ብቻ ሳይሆን ደግሞ በየሰፈሩ በየአካባቢው በተጠና መልኩ የሚሰሩ አምፊ ቲያትሮችና ሌሎችም ማዕከላት ለኪነጥበብ የተሰጠውን ትኩረት የሚያሳዩ ናቸው። ስለዚህ እንደ ሀገር የተጀመረውን ልማት በማስቀጠል በኩል በአጠቃላይም በብልጽግና በኩል የተያዘው ሀገራዊ ልማት በማገዝ በኩል ኃላፊነቱን ሊወጣ የሚገባ ትውልድን በመፍጠር በኩልም እነዚህ የኪነ ጥበብ ዘርፉ እየተሰሩ ያሉ ስራዎች ሰፊ አበርክቶ እንዳላቸው ይታመናል። ለዛም ተሰርቷል ብለዋል። እዚህ ላይ ማሳሰቢያ ሰጥተዋል። የኢፌዴሪ ምክትል ጠቅላይ ሚኒስትር ማሳሰቢያ የሰጡት የተሰሩትን የአምፊቲያትርም ሆነ አዳራሾችንም ሆነ ሌሎችንም የሲኒማ ስራዎች በአጠቃላይ ከቢሮክራሲ በጸዳና ኪነ ጥበብን በሚመጥን መልኩ በቀለለ አሰራር፣ ነገር ግን ግባቸውን እንዲመቱ በማድረግ በኩል በልዩ ትኩረት ሊሰራ ይገባል። ህንፃው ብቻ መገንባቱ ሌላው መሰረተ ልማት ብቻ መገንባቱ በቂ አይደለም። ከዚህ ባለፈ የአስተዳደር ስራውና መሰል ስራዎችን መስራት እንዳለባቸው አሳስባል። በዚህ ላይ የተገኙት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ወይም እንዲሁ ንግግር አድርገዋል። በአጠቃላይ በአዲስ አበባ የተገነቡ ስራዎች ባለፉት አመታት የነበሩ ችግሮችን ይፈታል። በቁጥር ደረጃም በልዩ ሁኔታ ተጠንተው ከየአካባቢው የታደሱ አሉ፣ አዲስ የተገነቡ አሉ፣ በቀጣይ ደግሞ እየተፈጸሙ ያሉ አሉ። በዚህ ሂደት ውስጥ ኪነ ጥበብ ሚናው ትልቅ ነው ብለዋል። በእርሳቸው ንግግር የመጀመሪያው መልካም ሲሰራ ማመስገን፣ መልካም ሲሰራ ጥሩ ነው ብሎ በኪነ ጥበብ ይበረታታል፣ ደግሞ የጎደለ ነገር ካለም ጉድለቱን በኪነ ጥበብ እንሰማዋለን። ስለዚህ ኪነጥበብ ይህንን ሚናዋን እንድትወጣ ለማድረግ በአዲስ አበባ ከተማ እውነትም አዲስ አበባን እንደስሞ አዲስ እናደርጋታለን ማለት ብቻ ሳይሆን ሰፋፊ ስራዎችም ሲሰሩ መቆየታቸውን እንዲሁ አንስተዋል። ስለዚህ ዛሬ የተመረቀው ይህ ማዕከል በአጠቃላይ ሁለት ሲኒማ ቤቶችና አንድ ዘመናዊ ዓለም አቀፍ ደረጃውን የጠበቀ አዳራሽ አለው። ከዚህ ባለፈ ደግሞ በአካባቢ ያሉትን አጠቃላይ ሁኔታዎች ምቹ በማድረግ በኩልም ሰፋፊ ስራዎች መሰራታቸውን አንስተዋል። 1200 ሰዎችን ማስተናገድ የሚችል የቲያትር አዳራሽ ተመርቋል። ከዚህ በኋላ እንግዲህ ለዘርፉ ትልቅ እምርታ እንደሆነ ይታሰባል። የያዝኳቸው መረጃዎች እነዚህ ናቸው። አለም ሰገድ፣ አመሰግናለሁ። ለይኩን ዓለም፣ ላደረስከን መረጃ አመሰግናለሁ። መልካም ምሽት ይሁን። ክቡራን ተመልካቾቻችን፣ ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን ለእሁድ ምሽት የያዝናቸው መረጃዎች ተከታታራችሁ ይመስሉ ነበሩ። አለም ሰገድ አሳየ ነበርኩኝ። መልካም ምሽት ይሁንላችሁ።